ፖሊስ መኖሪያ ቤቱን ሲፈትሽ በደም የተጨማለቀ ምንጣፍ አግኝተዋል በዚህም ምክንያት እሱ ጠቅልሎ ነው የወረወራት በሚል ለምርመራ ፖሊሶቹ ምንጣፉን ወስደውታል ዝርዝሩን በሰፊው እንቃኘዋለን አብራችሁን ቆዩ ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁ ቪዲዮውን ላይክ በማድረግ እንጀምር ቀነኒ አዱኛን ሞቷን ከሰማን ሳምንት እያለፋት ነው ፖሊስ ግን እስከ ትላንትና ዕለት የሞተችበትን ቤት ሳይፈትሽ ቆይቶ ትናንትና በፈተሸው መሰረት የቡና ማፍያ ሮኮቦት በሚቀመጥበት ምንጣፍ ስር ሌላ በደም የተጨማለቀ ምንጣፍ መገኘቱንና ደሙም የቀነኒ ሊሆን ይችላል በማለት ለምርመራ መወሰዱን። ከሰሞኑ ስለ ቀነኒ ጉዳይ ወገቡን ታጥቆ ፍትህ ለቀነኒ እያለ የሚጮኸው ዮኒ ማኛ መረጃ አግኝቻለሁኝ ብሏል። ዮኒ ማኛ ከትላንት በስቲያ ፊቷ በልዞ የተነሳችውን ፎቶ ማጋለጡ አይዘነጋም። ታዲያ በውስጥ መስመር መረጃ ስጡኝ እኔ ሐቋን አወጣላታለሁ ብዬ መናገሬን ተከትሎ ብዙ መረጃዎች እየመጡልኝ ነው ይላል ዮኒ ማኛ። ፊቷ በልዞ ተደብድባ የተነሳችውን ፎቶ በውስጥ መስመር ነው የላኩልኝ፣ ሲልኩልኝም እንደሚደበድባትና እንደሚያሰቃያት አያይዘው ነግሮኛል ያለ ሲሆን፣ ፎቶዋ በማህበራዊ ትስስሮች ላይ ከተጋራ በኋላ መነጋገሪያ ከመሆን ባለፈ ፍትህ ለቀነኒ በሚል እንቅስቃሴ መነሻ መሆን ችሏል። ይህ ፎቶ ማጋለጡን ተአማኝነቱን የጨመረለት ዮኒ ማኛ በሱ አገላለጽ አንዱአለም ጎሳ ማለት ሰካራም፣ ዱርዬ፣ ሴት ልጅ ላይ ሽጉጥ የሚያወጣ መጨቆን የለመደ ነው ይለዋል። ከዚህ በፊት ኤክሶቹ ወይም የቀድሞ ፍቅረኞቹ በተመሳሳይ እጁን ያነሳባቸው እንደነበርና በሽጉጥ እስከ ማስፈራራት እንዳደረሰባቸውም የህግ ከለላ ከሰጣችሁልኝ መናገር ይፈልጋሉ እያለም ተሰምቷል። ከእለተ ሞቷ ጀምሮ ገዳዩ አንዱአለም እንደሆነ በተደጋጋሚ ሲናገር የሰማ ነው ይሆን ይማኛ። የህግ ከለላ ከሰጣችሁልኝ መናገር ይፈልጋሉ እያለም ተሰምቷል። ፖሊስ እስካሁን የወደቀችበትን ቤት በመሄድ እንዴት አልፈተሽም በማለት ጥርጣሬ እንዳደረበት አክሎ ቢሆን ትላንት እቤቷ ሄደው ያዩትን በደም የተጨማለቀ ምንጣፍ ላይ አሻራው ይገኛል። ፍትህ ካለ ዘብጥያ ይወርዳታል ሲል በስሜታዊነት ይናገራል። ዮኒ ማኛ እንደሚናገረው መጀመሪያ እጁ ላይ ሞታበት ከዛ ራሷን አጠፋች እንዲባል በመስኮት ወርውሯት ነው እንጂ በዛ መልኩ አይደለም ህይወቱ ያለፈው እያለ ይገኛል። የዮኒ ሁኔታ በሁለት መንገድ የተረዱት አሉ። አንዳንዶቹ ዮኒ እናመሰግናለን፣ የዚችን ምስኪን ነፍስ ለማጥራት የምትሄድበት መንገድ እንደግፋለን፣ ፍትህ ለቀነኒ የሚሉ ሲሆኑ በሌላ በኩል ደግሞ ዮኒ ማኛ የአማራ ብሔርተኝነት የሚንጸባረቅባቸውን ይዘቶች የሚፈጥር ሰው ነው። የቀነኒ አፍቃሪ አንዱ አለም ጎሳ ደግሞ የኦሮሞ ባህል አምባሳደር ሆኖ በመውጣቱ ላይ ነው። ስለሆነም የዮኒ ማኛ አካሄድ ልጁን ዘብጥያ ለማስወጣት የሚሆንበት ዕድል አለው ብለው ያምናሉ። አንዱ አለም ጎሳ አዲስ አበባ ካቸመሌ ማልበርባዳ ምን ትፈልጋለህ ብሎ ከዘፈነባት ጊዜ አንስቶ ቋንቋውን በሚሰሙም ሆነ በማይሰሙት ዘንድ ተወዳጅነት ማትረፍ ችሏል። በብዙ መድረኮችም ክለቦች ላይ ይጠፋም። የዛሬ ዓመት አካባቢ ታዲያ በቀነኒሳ ሆቴል በሚዘፍንበት ወቅት ጫላ ቡልቱሜ ከተባለ ሌላ የኦሮምኛ ሙዚቃ አቀንቃኝ ጋር ጸብ ውስጥ በመግባት ሽጉት ተማዘው ቀለል ያለ ጉዳት አስተናግደው ነበረ። ታዲያ የጸባቸውን መንስኤ ቀነኒ ነበረች። ቀነኒ ከአንዱ ዓለም በፊት ከጫላ ጋር ግንኙነት ነበራት። ከዛም ከአንዱ ዓለም ጋር ፍቅር መጀመራቸው ያበሳጨው ጫላ ነገር ይፈልገዋል። የዛን ቀንም በማይመስል ነገር ተነጃጅ ሰው ጥይት እስከመማዘዝ ደርሷል። ይህም አንዱ ዓለም ጎሳ ቅናት እንደሚያድርበትና ብዙ ጊዜ እንደሚያስጨንቃት እንደሚመታትና እንደሚኳረፉ የወጡ መረጃዎች ያመለክታሉ። አንዱ ዓለም ጎሳ ምንም እንኳን በሕግ ጥላ ስር ያለ ቢሆንም ለቀብሯ ቀኖ ኮ እያለ ደረቱን እየደቃ ጎንበስ ቀና ብሎ አልቅሶላታል። በመግደሉ እርግጠኛ ነን ያሉ ሰዎች ጅራፍ እራሱ ጮሆ እራሱ ያለቅሳል ሲሉ፣ እርሶ አልገደላትም አያደርገውም የሚሉት ወገኖች ደግሞ ምን አለ ብተውት እርሙን ቢያወጣ በማለት አዝነውለታል። አባት ጠጋ ብለው ልጄ እንዴት ሆና ይሆን የወደቀችብኝ ሊጠይቁት ቢሉ በፖሊስ የታጀበው አንዱ አለም ወዲያው ወደ ማቆያ ቤት ተመልሷል። ፍርድ ቤት ቀርቦ የነበረ ሲሆን ለ14 ቀናት ቀጠሮ ተሰጥቶበት አለፈ። የዋስ መብቱ ይከበር ብሎ ጠበቃው የጠየቀ ቢሆንም ሳይፈቀድለት ቀርቷል። ውልደቷና እድገቷ በምስራቅ ሀረርጌ ነው። ቀነኒ እስከ አስራ ሁለተኛ ክፍልም እዛው ተምራለች። በኋላ ላይም ከአርባ ምንጭ ዩኒቨርሲቲ ዲግሪዋን ጭናለች። በሞዴሊንግ የሙዚቃ ክሊፖች ላይ ተሳትፋለች። በፎቶ ሞዴሊንግ ደግሞ በርካታ ማስታወቂያዎችን መስራት ትችላለች። በቲክቶኳ ላይ በፍልቅልቅነትና በጭፈራ ችሎታዋ ትታወቃለች። ቀነኒ ስትጨፍር ደስ ትላለች። ሕፃን የሚመስለው ፊቷ አይኗን እያቁለጨለጨች ስትዘፍን ታሳዝናለች። በሶሻል ሚዲያ አጠቃቀሟ ክፉ የማይወጣት ከፖለቲካ ንጹሕ የሆኑ ኮንቴንቶችን ነበር የምትለቀው። በቲክቶክ ዘንድ ታዋቂ የሆኑት እነ ራቼ ተስፋዬና መስኪ መንጌ የቅርብ ጓደኞቿ ናቸው። ብዙ ቦታ አብረው አይታጡም። ከሞተች በኋላ ግን ዝምታን መምረጣቸው ለብዙዎቹ ምቾት አልሰጠም። ፍትህ ለእህታችን ለማለት አፋቸው አልታዘዘላቸውም። ቀነኒ አንድ ያምልጣለች ከነዋሪ ጋር እንኑር አይነት ስሌት ተያይዘውታል። ፊቷ በልዞ የወጣውን ምስል ተከትሎ እንዲህ እስክትደበደብ ምን ታደርጋለች? ጥላው አትወጣ ወይስ? ቤተሰቦቿስ ይህንን ጉድ አያቁም ነበር? ጓደኞቿስ? የሚል ጥያቄን አስነስቷል። ቀነኒ ቀና ብላ የማትመልሰው ጥያቄ ወይ በሰው ምን ይለኛል፣ አብረው ቆይታ ይሆናል። የሰው ምላስ ከባድ ነው፣ ያስፈራል። ከዛሬ ነገ ይሻሻላል ብላ እየታገሰች ይሆናል። አናውቀውም። ሁሉን የሚያውቀው ፈጣሪ ብቻ ነው። ፍትህ ብርቋ ሀገራችን ኢትዮጵያ አሁንም ፍትህ ፍትህ ብሎ መጮ የሰለቻቸው ልጆቿ ፍትህ እያሉ ቢሆንም ጆሮ ዳባ ልበስ ብላ ማለፏ አይቀር ይመስላል። እኛም በቤታችን ጉዳዩን በተደጋጋሚ የምናነሳው ህዝቡ እውነታውን የማወቅ መብት አለው፣ በቀላሉ ሊረሳ አይገባም በማለት ነው። ፍትህ ለቀነኒ በሚለው ዘመቻ ብዙ ሰዎች ጥሩ ልብ የሚይዙ መልእክቶችን እያጋሩ ይገኛሉ። ጥቂቶቹን አጋራችሁ። የቀነኒን ጉዳይ ለፖሊስ እንትሆ የምትሉ ሰዎች እኛ ከምናውቃቸው ፖሊሶች ውጪ እናንተ ብቻ የምታውቋቸው ለፍትህ የቆሙ ፖሊሶች አሉ ማለት ነው። በፍትህ ስም ስንቱ ዜጋ ፍትህ ከነፈገው ውጪ ሌላ የማታውቁት ታማኝና ብቁ የፍትህ ስርዓት አለን ማለት ነው ወይስ እንዲሁ ለማለት ያህል ነው? በፍትህ ስርዓት ውስጥ እጅግ በጣም ጥቂትም ቢሆኑ ታማኝ የህዝብ አገልጋይ በሙያቸው መኖራቸው እሁን ነው። ነገር ግን የቀነኒን ነፍስ ፍትህ ማግኘት የምትችለው በተባበረ የህዝብ የጋራ ጩኸት ይመስለኛል። የጥለያሚ ሀሳብ ናት። እናንተም የቤታችን ሰዎች ሀሳባችሁን በኮሜንት አሳውቁ። በርካታ ሰዎች ቀነኒንና መሰሎቿን አንድ ያተናል። ነገር ግን አሁንም ቢሆን ድምፃችሁ የማይሰማ በየቤታችሁ ያላችሁ እየታገላችሁ ያላችሁ እህቶቻችን እባካችሁ የሰው ወሬ ፈርታችሁ ፈት መባል አሳቋችሁ እየተረገጣችሁ አትቀመጡ፣ አምልጡ እያሉ ተስተውለዋል። አዎ ፈጣሪ ፍቺን ይጠላል። ግን ፍቺን ከሚጠላው በላይ አንቺን ይወድሻል። ሰውነትሽ እየበለዘ ካሁን ካሁን ገደለኝ እያልሽ ወጣትነትሽን አትጪ። ሞትሽ ዜና ሳይሆን ለሌላ መሆንን ተለማመጂ ያሉ ብዙዎች ናቸው። ውድ የቻናላችን ቤተሰቦች፣ ብዙ መልካም ለቤተሰቦቻቸው ነፍሳቸውን ከመስጠት ላይመለሱ ለልጆቻቸው ዋጋ የሚከፍሉ መልካም ባሎች መልካም አባቶች አሉና እነሱን ያብዛልን እያልን የዛሬውን ቪዲዮ በዚህ እናብቃ። ላይክ ሼር፣ ሰብስክራይብ እያደረጋችሁ ቤተኞቹኑ ሁኑ፣ ቸር ያቆየን። ከቀናት በፊት ሕይወቷን ያጣችው ሞዴል ቀነኒ አዱኛ ዛሬ በህይወት ብትኖር ኑሮን ልደቷ ነበር። በሕይወት ባትኖሪ ሃፒ በርዝዴ ብያለው። ፈጣሪ ነፍስሽን ይማረው።